ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የጥቅምት ሶስት ቀን 2018 ዓ ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራ አማረ አሰፋ ብሬያችሁ እቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን የብልጽግናው ሰራዊት በየቀኑ ከካምፕ እየወጣ መጥፋትና መፍረስ የዕለት ተዕለት ተግባሩ ሆኗል። ከካምፕ ለመጥፋት እጣ እያወጡና ወረፋ እየገቡ እስኪመስል ድረስ ፋኖን እየተቀላቀሉ ያሉት የብልጽግናው ሰራዊት አባላት ከአንድ ሻለቃ ሰራዊት ውስጥ ስድስት አየር ወለድ ኮማንዶ አባላት ብቻ ቀርተዋል፣ በየትኛው ግንባር የሚለውን በቀዳሚነት ዜናውን ተሰሙታላችሁ። የጠሉትን ለማጥፋት ካሰቡ ለማንም የማይተኙት የብልጽግናው ሊቀመንበር በሽመልስ አብዲሳ ላይም የተንኮል ድራቸውን ተብትበውባቸዋል። አቶ ሽመልስን በአዳራሽ አፋጠጧቸው። የብልጽግናው ካድሬዎች ቤት ውስጥ የብር ማተም ያለህ የከረዩ አባገዳዎች ግድያ ደማቸው በጅ ነው እና የመሳሰሉትን የአቶ ሽመልስን ወንጀሎች በማንሳት አፋጠዋቸዋል። ዝርዝሩን እናስደምጣችኋለን። የብልጽግናው ሰራዊት የለቀቃት ከተማ ዛሬ ትልቅ ስብሰባ ተካሂዶ ቀጣይ ጣፈንተዋ ላይ ብርቱ ምክክር ተደርጎባታል። በየትኛው ቀጠና የምትገኘዋ ከተማ የሚለውን ዜናችን በዝርዝር ያስደምጣችኋል። ሰዓቱን ጠብቆ ይቀርብላችኋል ተቃውሞ የበረታባቸው ፕሬዚዳንት ሀገር ጥለው ወጥተዋል። ዋና ከተማቸውን ቁልቁል እየተመለከቱ ፓርስ የገቡት የማዳጋስካሩ ፕሬዚዳንት ሌሎቻችሁም ከእኔ ትምህርት ውሰዱ ሲሉ ተናግረዋል። አንድሪ ራዩሊና ከእኔ ትምህርት ውሰዱ ሲሉ የተናገሩት ከማዳጋስካር በቀላሉ ትምህርት መውሰድ የሚችለው የየትኛው ሀገር መሪ ይሆን የሚል ጥያቄ አስነስቷል። በዝርዝር የምናስደምጣችሁ ዜናችን ነው። ሰዓቱን ጠብቆ ይቀርባል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ከአንድ ሻለቃ ጦር ስድስት አባላት ብቻ ነው የቀሩት ፋኖ የብልጽግናው አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ሶስተኛ ሻለቃ ውስጥ ከነበሩ የሰራዊቱ አባላት መካከል ስድስቱ ብቻ ሲቀሩ ሌሎቹ በተለያየ ምክንያት ተበትነዋል ሲሉ የጣና ቴሌቪዥን ምንጮች ገለጸው። በሸዋ ጠቅላይ ግዛት እየተካሄደ ያለው ብርቱ ውጊያ የብልጽግናውን ሰራዊት እያፈረሰው ሲሆን በሁለት ቀናት ብቻ ከ140 በላይ ሜልሻ አባላት ፋኖን ተቀላቅለዋል። የብልጽግናው የአየር ወለድ ኮማንዶ ክፍለ ጦር አባላትም ቀስ በቀስ እየከዱ ፋኖን እየተቀላቀሉ ሲሆን የሻለቃ ሶስት አባላት ሙሉ በሙሉ ከካምፕ ወጥተው ማለቃቸውን አርበኛ አበበ ሙላት ተናግሯል። የአፋድ ምክትል ቃል አቀባይ አርበኛ አበበ ሙላት በዚህ ጉዳይ ለጣና ቴሌቪዥን በሰጠው ማብራሪያ የጠላት ሰራዊት እየፈረሰ ቀጥ ቀጥሏል። ከወር በፊት ኮሎኔል ማቴዎስ ማዴቦና የዞኑ የብልጽግና ጽህፈት ቤት ኃላፊ ኤርሚያስ አበበ ከፍተኛ ውዳሴ ያገኙበት ሐሰተኛ የፕሮፖጋንዳ ስራ የጠላትን ኃይል ከመፍረስና በፋኖ ከመመታት ሊያድነው አልቻለም ብሏል። አርበኛ አበበ ሙላት አክሎም የጠላት ኃይል ሲፈርስ በተለይም የሚልሻ አባላቱ ፋኖን መቀላቀላቸው ሶስት ጥቅሞች አሉት። በመሆኑም የሚልሻ አባላት አሁንም ከጠላት ካምፕ እየከዱ እንዲመጡ ተደጋጋሚ ጥሪ እያቀረብን ነው፣ ሲመጡም በአማራዊ ስነ ልቦናና ሴት እንቀበላቸዋለን ሲል ተናግሯል። ተገኝተዋል። የባዲ ሚልሻ እየፈረሰ ወደ ፋኖ መቀላቀሉ ሶስት ጥቅሞች እንዳሉት የገለጸው አርበኛ አበበ ሙላት ሲዘረዝራቸውም በመጀመሪያ ደረጃ ሚልሻው ከብልጽግና ሰራዊት የተሻለ የመተኮስ አቅም አለው፣ ምክንያቱም አማራ ስለሆነ። ሁለተኛ ደረጃ አካባቢውን ስለሚያውቀው የጠላትን ሰራዊት መንገድ የሚመራው ሚልሻ ነው። ሦስተኛውና ዋናው የጠላት ፍላጎት አማራን እርስ በርሱ ማገዳደል ነው። ሜልሻው ከጠላት ካምፕ ወጥቶ ወደኛ ገባ ማለት ይህን ሁሉ ነው የሚያስቀረው በማለት ገልጾታል። አርበኛ አበበ ሙላት አክሎም ጣና ቴሌቪዥን ነው። አርበኛ በበ ሙላት ጢሞ እንደምንሰነበት ወንድማለም። የሰሞኑን ከእናንተ እዝ አጠቃላይ አፋድን ጨምሮ ማለት ነው በርካታ ድሮች እየሰማን ነው። በተለይም ደግሞ ትናንትናና ዛሬ በርካታ የቢዋድን ሚልሻ ወደ ፋኖ መቀላቀላቸውን ሰምተናልና እንዲሁ አጠቃላይ የሚልሻ ወደ ፋኖ መቀላቀልን አስመልክቶ ወይም ከጠራት ካምፕ መውጣታቸውን አስመልክቶ ብዙ ነገር ማለት ይቻላል እና በዚህ ጉዳይ ላይ የአንተ አስተያየት ምንድን ነው? አመሰግናለሁ። ጋዜጠኛ ይርጋ በቅድሚያ በጣና ሚዲያችሁ ይህንን መረጃ እንዳቀርብ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በዚህ ትግል ሞላው በላው ፋኖ ሰማዕታት ስም ላኪ አለምስጋሬን ማቅረብ እወዳለሁ። በመቀጠል ወደ ጠየቅከኝ ጉዳይ ሰልፍ ስርዓቱ በዚህ ሰዓት እየተንኮታኮተ ያለበት ሁኔታ ነው ያለው። በተጨባጭ በበርካታ ቦታዎች ላይ እየፈረሰ ፋኖን እየተቀላቀለ እንዲሁም አይትሉ በቃ እኛ ለውም ወደ የቤተሰቡ እየገባ ያለበት ሁኔታ ነው ያለ። በዋናነት እንደውም የሰሞኑን ለበርካታ ጊዜ ትንቅልቅ የተደረገበትን መራ ቤት ተወራጭ ያሬማ አስበክሪያን በብናይም እንኳን ከዚህ በፊትና እና የመቶ አንደኛ ክፍለ ጦር መሪ የሆነው እነ ማቲያስ ማደቦ እነ ጀነራል ኮሮኔል ማቲያስ ማደቦ እነሱ ሀይለኛ ፕሮፓጋንዳ ና የስልጣን መሻሻ የሚያሳድርጉት ነበረ። ኤልያስ አበበ የዞኖ ብልጽግና ጽህፈት ቤት ኃላፊም ጭምር። አሁን ግን ወደዛ ስንጠጋ በከፍተኛ ሁኔታ እየተንኮታኮተ ያለበት ሁኔታ ነው ያለ። ያው እንግዲህ የንቦይ ካብ ነው የነሱ ነገር። በዋናነት አሁን ትኩረት ማድረግ ያለብን በአማራ ክልል ላይ ያለው የሚኒሻ ሰራዊት ወደ አማራ ፋኖ ሲቀላቀል ትልቅ ያለው ትግል ነው። በአጠቃላይ ወደ ፋኖ መቀላቀሉ አድማ ብጠና ሆነ መከላከያ፣ በዋናነት ግን ትልቁ ውጤት ሚኒሻ ወደ ማህበረሰቡ እየተሰቃየ ያለው እየተገደለ ያለው ጭፍጨፋ፣ የዘር ጭፍጨፋ እየተካሄደበት ያለውን ማህበረሰቡን አይ አሃኖ ጋም ብሎ መውጣቱ ትልቅ ትልቅ ይበል የሚያሰኙ ውጤት ነው እና በዋናነት ስርዓቱ መከላከያ ሰራዊትን ሲያስገባ ምርኩዝ አርጎ የሚያስገባው ሚኒሻውን ነው። ይታወቃል። ከዚህ በፊት በተለያዩ መድረኮች ላይ እነ ሽመልስ አብዲሳ የኦህዴዱ እነ ሽመልስ አብዲሳን ጨምሮ አማራውን እርስ በርስ አባልተነዋ እርስ በርስ እያዋገጋኑ ነው እርስ በርስ እያጫረስ ነው ሆነ በየመ ሲለፈልፉ ቆይቷል። ሲለፈልፉ ይስተዋላል። ይሄ ደግሞ ልክ ናቸው፣ አማራውን ከአማራው እርስ በርስ እያጨረሱት ይገኛሉ። ይህንም በመገንዘብ እንግዲህ ስርዓቱ መከላከያ ሰራዊት ወደ አማራ ክልል ሲያስገባ በዋናነት ትልቁ ምርኩዙ ሚኒሻና አድማ ብተና ነው። በተለይ በተለይ ግን ግንባር ቀደም መሆኑ የአንበሳውን ድርሻ የሚወስደው ሚኒሻ ነው። ለመከላከያ ትልቁ ምርኩዝ መንገድ መሪው በተኩስም ቢሆን ያው አማራ መሆናቸው ስነልቦና ከመከላከያው የተሻለ የተኩስ ስነልቦና ያላቸው ሚኒሾቹ ናቸው። እንደ በዋናነት ግን የፋኖን ያክል የተኩስ የስነልቦና የበላይነት ያለው የለም በዚህ ምድር ላይ በዋናነት ከዛ ቀጥሎ ሚኒሻው በደምም አማራ ስለሆኑ በተኩስ ከመከላከያው የተሻሉ ናቸው ተብለው ስለሚታሰቡ በየኮሪደሩ በየመሽጉ ላይ ከፊት የሚጥደው ሚኒሻውን ነው። አብዛኛው አማራ ክልል ላይ ያለ ሚኒሻ የሞት ሰለባ መሆኗ ይታወቃል። ከዚህ አንፃር አሁን ስርዓቱን የስርዓቱን መበስበስ የስርዓቱን መንኮታኮት በተለያዩ ቦታዎች ላይ በተለያዩ ከተማዎች ላይ ከበባ ውስጥ መግባቱን ሲያዩ ሚኒሻው ከየካምፑ ከየተጠረነፈበት ካምፑ ያመለጠ በቲም በጋንታ የሆነ የአማራ ፋኖ ዝመድ ሸዋ ጠቅላይ ግዛት ክፍለ ጦሮች በየሚንቀሳቀሱበት በተለያዩ አካባቢዎች እየተከላከሉ ይገኛል። በተለይ በተለይ ግን መራቢት አውራጃ ላይ ከመቶ በላይ የሚቆጠሩ ሚኒሻ አባላት ውጊያው በጣም ሲከብዳቸው ይህም ማኝ ያልቻለ ውጊያ መከላከያው ሊያቆመው ነው ወይ ብለው ወደ ጀግናው አፄ አምደ ጽዮን ራሴት ክፍለ ጦር ተቀላቅለዋል። አሁንም በመከላከል ላይ የሚገኙ ሁሉ በተለይ ሬማ ከተማ ዙሪያውን በአራት በአምስት አቅጣጫ ግንባር ከፍተን እየተፋለም ያለንበት ሁኔታ ነው ያለ ከተማዋን ከበባ ውስጥ አስገብተናታል። ከሌሎች ቦታዎች ላይ ከመራቢት የአለም ከተማ፣ ከሚዲያ መራኛ እንደዚሁ ከግሸራ ቤት ጨምሮ ኃይል አስገብቷል። ነገር ግን ሲያስገቡት ሰራዊቶችን ላይ ገብቶ በከበባ ውስጥ የሚገኝ መከላከያ ሰራዊት እና አንዳንድ ለሆዱ የታደረ እንቁላል ቀካይ ሚኒስ ሀብታም አይጠፋም አድሚያ ምጠራ በተመሳሳይ ይሄ ደግሞ በየዘመናቱ ያለ የባንዳነት ምግባር ስለሆነ እነሱ ያው የጥይት ራት ከመሆን ምንም የሚፈይዱት ፋይዳ እንደሌለ ይታወቃል። በዋናነት ግን ጉልቻ ጠሪቀ ያየሩ ቶታ በጣም ነው በርካታ ሀይል ተጨማሪ ሀይል ቢያስገባን ክሉ ጀግናው ሰራዊታችን በተለያዩ ግንባር ከፍቶ ሽምቁንም መደበኛ ውጊያውንም ሆነ ሌሎች የደፈጣ ጥቃቶችን በማድረግ ረገድ የዳን ድርሻ ከዚህ በፊት በጠላት ላይ ከፍተኛ የሆነ ኪሳራ ሲያደርስ መቆየቱ ይታወሳል እና አሁንም በተጨባጭም ነግረ እነ ማቲያስ ማደቦ እና ኤልያስ አበበ ሲፎክበት የነበረ መርሐቤቴ አውራጃ አሁን በከፍተኛ ሁኔታ የሥርዓቱን ከበባ ውስጥ መግባት እያዩ ሰራዊቱ እየከዳ በየማሽላ ውስጥ እየገቡ እየተከላከለ ያለበት ሁኔታ ነው ያለ። ወደ ተከታዩ ዜናችን እናልፋለን። አቶ ሽመልስ ለምን ህዝባዊ ተቃውሞ ገጠማቸው? የሁዴድ ብልጽግናው ከፍተኛ ባለስልጣን እና የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ የሁሉም ኦሮሞ ፕሬዚዳንት አይደለም ተብለው ከህዝብ ተቃውሞ ገጥሟቸዋል። ከሰሞኑ በፋኖ የበረታም ታርፎበት ከባድ የወታደራዊና የዲፕሎማሲ ኪሳራ የገጠመው የሆዴድ ብልጽግናው መንግስት የኦሮሞን ህዝብ ከጎኑ ለማሰለፍ የሚያደርገውን ጥረት የሞት የሽረት ጉዳይ አድርጎታል። ለዚህ ደግሞ በየደረጃው የሚገኙ የሆዴድ ካዴዎች ህዝብን ሰብስበው እያወያዩ ሲሆን፣ አቶ ሺመልስ ከሁሉም የክልሉ አካባቢ የተወከሉ ተሰብሳቢዎችን ባወያዩበት ወቅትም ከፍተኛ ተቃውሞ ገጥሟቸዋል። ያሉ በአራቱም የአማራ ጠቅላይ ግዛቶች በብልጽግናው አገዛዝ ላይ ከፍተኛ ምት እያሳረፈበት ሲሆን ይህን ተከትሎም ብልጽግና ሻቢያና ህዋት በትጥቅና በአዋጊነት እየደገፉት ፋኖ መታኝ ሲል በአደባባይ ጩቱን ማሰማቱ ይታወሳል። በፋኖ የተጠናከረው ምት የተጨናነቀው የብልጽግናው አገዛዝ በሻቢያና በህዋት ጥምዶ የተጀመረውን እንቅስቃሴ ለመመከት የሚደረገውን እርብርብ ተቀላቀሉና መንግስታችሁን ታደጉ የሚል ሰርኩላር በወዴር ተዘጋጅቶ በየደረጃው የሚገኘው የክልሉ ህዝብ እንዲሰበሰብ ተደርጓል። የዚህ አጀንዳ አካል የሆነው የአቶ ሽመልስ አብዲሳ ከህዝብ ጋር የተደረገው ውይይት ከተሰብሳቢው ለአቶ ሽመልስ የተሰጠው ምላሽ የብልጽግናው ጀንበር እየጠለቀች መሆኑን አመላካች ነው ሲሉም ተንታኞቹ አሳብ ሰጥተውበታል። በተካሄደው ህዝባዊ ውይይት ለአቶ ሽመልስ አብዲሳ ከህዝብ ከተነሳላቸው ጥያቄዎችና ተቋሞች መካከልም አንተም የምዕራብ ሸዋ እንጂ ሙሉ የኦሮሞ ፕሬዚዳንት መሆን አትችልም። ጉጂና ቦረናን አንተ አታውቆም። በአንተ ሴራ እርስ ስበር ተዋግተዋል። አጫር ሰዋል። አሩሲን አታውቁም፣ ወለጋን አታውቁም። ለአንተኮ ጥላት መሆኑ ይታወቃል። ለወለጋ ጀግኖች ያለንም ንቀት ጠንቅቀን እናውቀዋለን። የኩምሳ ሞረዳን ሐውልት ከምታሰሩም ልማት ብታሰሩ መጥቼ እመረቅላችሁ ነበር ያልከን ለወለጋ ጀግኖች ንቀት ስላለ ነው ሲሉም የወለጋ ተወካዮችም በቁጭትና በለ ሲናገሩን ተሰምተዋል። በዚህ ብቻ ያላበቀው የሰብሳቢዎቹ ተቃውሞም የከረዩ አባገዳዎች ግድያ ደማቸው እጅ ላይ ነው። እሬቻን በሚዲያ ድምቁም በማክበር የአባ ገዳዎችን ግድያ መሸፋፈን አይቻልም። ሸገር ከተማ ትላለ፣ ብልጽግና የማንሰራራት ዘመን ነው ትላለ። እኛ ግን በዚህ ውስጥ አይደለም የምንገኘው። ምግብ በዘይት ከበላን ብዙ ጊዜ ያልፎናል። ቤታችሁ ውስጥ የዘይት ፋብሪካ የብር ማተሚያ አለ ወይ በማለት ከኑሮ ውድነት እስከ ዜጎች ሕይወት ዋስትና ማጣት የደረሱ ወሳኝ ጥያቄዎች ተነስተው አቶ ሽመልስን ፈትነዋቸዋል። እናንተም የመሀል ሀገር፣ የከተማ መሪዎች ናችሁ ሲሉም አቶ ሽመልስንም ሆኑ የብልጽግና ባለስልጣናት ከአዲስ አበባ ወጥተው ማስተዳደር እንደማይችሉ የተናገሩት ተሰብሳቢዎችም የአቶ ሽመልስ ምኞትም ያከሰመ ተቃውሞ አሰምተዋል። ይህንን ተከትሎ በቀጣይ ተዋዮቹን የብልጽግናው ሊቀመንበር ቀመንበር በጽ/ቤታቸው ጠርተው እንደሚያዋዩ ይጠበቃል የሚሉት ምንጮቻችን ተሰብሳቢዎቹ በጠቅላይ ሚኒስትሩ ንግግር ተማርከው የመንግሥትም ጥሪ ይቀበላሉ ያን የጠቅላይ ሚኒስትሩ ሽመልስን ይጠሩትና አንተ የምትመራውን ክልል ህዝብ አሳምነህ መምራት የማትችል ደካማ ነህ የሚል ወቀሳ ያቀርቡበታል። የተሰብሳቢ ተቋሙ የተነሳውን በጥንቃቄ ተመርጠው አዳራሽ የገቡ ሰዎችም የመንግስትን አጀንዳ ስላልተቀበሉ ሳይሆን የብልጽግናው ሊቀመንበር ከጀርባ ያደራጇቸው ኃይሎች ያጠኑትንም የተናገሩት በማለት በሆዴድ ባለስልጣናት ውስጥ የሰፈነውን ሽኩቻ ተናግረዋል። ክቡራትና ክቡራን የጥቅምት ሶስት ቀን 2018 ዓ ም የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የብልጽግና ሰራዊት ለቆ ሲወጣ ፋኖ ነው ህዝባዊ ውይይት አደረገ። የብልጽግናው ሰራዊት ብርቱ ውጊያ በሌላባቸው ቀጠናዎች ያለውን ሰራዊቱን እያስወጣ ወደ ውጊያ ቀጠና እያስገባ ሲሆን በትናንትና እለት ግሸር አቤል የነበረውን ሰራዊቱን ወደ ሬማ ከተማ ማጓጓዙ ይታወሳል። ብልጽግና ለቋት በወጣው ግሸር አቤል ከተማ የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው እዝ በዛሬ እለት ከከተማዋ ህዝብ ጋር ውይይት ማድረጉን አስታውቋል። ከሰሞኑ ከአገዛዙ ነጻ በወጣችው ግሽ ራቤል ወረዳ የሚኖሩ የመንግስት ሰራተኞችና ሌሎች ባለድርሻ አካላት ጋር በራቤል ከተማ ውይይት ሲካሄድ የአገልግሎት ሰጪ ተቋማት መደበኛ ስራቸውን እንዲቀጥሉ የሚያስችል ውይይት ማድረጉን የዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። በውይይቱ የመነሻ ረቂቅ ሀሳብ ያቀረበው የአማራ ፋኖ ብሔራዊ ኃይል አሳምነውዝ የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳ አገልግሎት ሰጪ ተቋማት ክፍት ሆነው ለህዝብ ተገቢውን አገልግሎት እንዲሰጡ፣ እንዲሁም ከተማዋን ለቀው የወጡ የብልጽግና የፖሊስና የሚሊሻ አባላት ቤተሰቦቻቸው ተመልሰው የበደሉትን ህዝብ ቅርታ በመጠየቅ መደበኛ ህይወታቸውን እንዲመሩ መልእክት አስተላልፏል። የፋኑ አመራሩ የውይይት መድረኩን አስፈላጊነት ሲገልጽም በተለይም አገዛዙ ግሸራቤል ከተማን ለቆ መውጣቱን ተከትሎ የህዝብ ተቋማት ንብረቶች ለግለሰቦች ጥቅም ሳይውሉ በስርዓት ተቆጥረው ለህዝብ አገልግሎት እንዲሰጡ ለማስቻል ነው ብለዋል። የህዝቡ የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳክሎም ከዚህ በፊት በጥቅማ ጥቅም ተደልለው የአማራን ህዝብ ትጥቅ አስፈታለሁ ብሎ ከገባው የብልጽግና መከላከያ ሰራዊት ን ተሰልፈው የነበሩ የብልጽግና አመራሮች እንዲሁም የክልሉ ፖሊስና የሚሊሻ አባላት በቀጥታ ከፋኑ አመራሮች ጋር ተነጋግረው ወደ መደበኛ ህይወታቸው መመለስ ይችላሉ። የጥፋት ኃይሎች ተባባሪ የነበሩና በብልጽግና መዋቅር ውስጥ ሆነው ህዝባችን ላይ የከፋ ጉዳት ሲያደርሱ የቆዩ አመራሮችና የጸጥታ መዋቅር ውስጥ ይሰሩ የነበሩ አባላት በሃይማኖት አባቶችና በአገር ሽማግሌዎች በኩል በቀጣይ ከእንደዚህ አይነቱ የጥፋት ቡድን ጋር ደግመው ላይሰለፉ ቃል ገብተው ከመጡ ፋኖ ከዚህ በፊት በሰሩት ወንጀል እንደማይጠይቃቸው በህዝብ ፊት ቃል እንገባለን ሲል ማስተማመኛ ሰጥቷል። በውይይቱ የተሳተፉ የመንግስት ሰራተኞች በበኩላቸው የፋኖን ተቋማዊ አሰራር በማድነቅ የአማራ ፋኖ ቢሮ ኃይል ለምነውዝ የወሰደውን እርምጃ እንደሚደግፉ ገልጸዋል። ከተማዋን ለቀው ለተሰደዱ የብልጽግና አገልጋዮች ፋኖ ያቀረበውን ጥሪም የአማራን አንድነት የሚያመጣ ተግባር ነው ሲሉ ገልጸውታል። የመድረኩ ተሳታፊዎች በሰጡት ተጨማሪ አስተያየት የብልጽግናው አገዛዝ ለቆ መውጣቱን ተከትሎ ፋኖ ወደ ራቤል ከተማ የገባበት መንገድ ጥበብ የተሞላበትና ሕዝቡንም በማረጋጋት እንደነበር ገልጸው የሕዝብ አገልግሎት ሰጪ ተቋማትንም ፋኖ ከዘራፊዎች በመታደጉ ምስጋናቸውን አቅርበዋል። ትናንት ግሽ ራቤል ለቆ የወጣው የብልጽግናው ሰራዊት ዛሬ በሬማ ከተማ ገብቶ ከብልጽግናው አንድ አንደኛ የአየር ወለድ ኮማንዶ ክፍለ ጦር ጋር ተሰልፎ ፋኖን እየተዋጋ መዋሉን የጣና ቴሌቪዥን ምንጮች አረጋግጠዋል። በመጨረሻም ከውጭ የዜና ምንጮች ወደ ተገኘው መረጃችን እናልፋለን። ፕሬዚዳንቱ ከሀገር ወጡ። የአፍሪካ ህዝብ ትከሻው ብሶትን የመሸከም አቅሙ እየሳሳ መቷል። አምባገነነትን እንደ መርገምት ቆጥሮ የአርባ ቀን እድሌ ነው ብሎ መሸከምን ያቆመ ይመስላል። የቀድሞዋ የፈረንሳይ ቅኝ ግዛት እና በአፍሪካ ትልቋ ደሴት የሆነችዋ ማዳጋስካር ፕሬዚዳንቱ አገር ጥለው እስኪሸሹ ድረስ ህዝባዊ ማዕበል አናውጧታል። ፕሬዚዳንቱ ከሀገር ወጡም። የአፍሪካ ህዝብ ትከሻው ብሶትን የመሸከም አቅሙ እየሳሳ መጥቷል። አምባገነነትን እንደ መርገምት ቆጥሮ የአርባ ቀን እድሌ ነው ብሎ መሸከምን ያቆመ ይመስላል። የቀድሟ የፈረንሳይ ቀኝ ግዛትና በአፍሪካ ትልቋ ደሴት የሆነችው ማዳጋስካር ፕሬዚዳንቷም ሀገር ጥለው እስኪሸሹ ድረስ ህዝባዊ ማዕበል አናውጧታል። የህዝቡን ቁጣና ጥያቄ ወደ ጎን በማለት መፈንቅለ መንግስት ሊደረግቢ ነው የሚል ማስተባበያ ሲሰጡ የቆዩት የ51 ዓመቱ ፕሬዝዳንት አንድሪ ራሊዮና በመጨረሻም በፈረንሳይ አውሮፕላን አንታናናሪቮን ቁልቁል እየተመለከቱም ወደ ፓሪስ በረዋል። በሀገሪቱ ወታደር አዛዦች የሚደገፈው ህዝባዊ አመፅም በመጨረሻ ራሊዮናን በአውሮፕላን ሸኝቶም። የሀገሪቱን መከላከያ ሚኒስትር ማንቶሳ ደራማስኪያን በክፍት መኪና ወደ ቤተ መንግስት በደልታ አስ ገብቷቸዋል። በአሁኑ ሰዓት የሀገሪቱ ጥቁር አንድ ሰው ማናንቶሳ ራኮቶሬዮ ናቸው የሚለውም የቢቢሲ ዘገባ። የሀገሪቱ መከላከያ ሚኒስትር የጦር ኃይሎች ታማዦር ሹምን መሾማቸውም ታውቋል። አስቀድሞም የጦር እንቅስቃሴ አካሄዱ ያልጣማቸው አንድሪ ራሊዮና መፈንቅለመንግስት ሊካሄድብን ነው፣ ጦር መሪዎቹም በህዝብ ተቋሙ ታስደው ቤተ መንግስት ሊገቡ ነው በማለት ነበርም። ተቋማቸውን ሲያሰሙ የነበረውም። የመከላከያ ሚኒስትሩ በተገኙበት የጦር ኃይሎች እያንዳንዱ ክፍል መሪዎቹ ዛሬ ስብሰባ ሲያደርጉም የሀገሪቱ ጠቅላይ ሚኒስትር እንዳይገኙ መደረጉ ደግሞ የፕሬዝዳንቱ የቀደመ ስጋት ትክክል ነበር የሚያስብል ሆነዋል። በአሁኑ ሰዓት አንታናናሪቮን ጨምሮ ሁሉም የሀገሪቱ ታላላቅ ከተሞች በመከላከያ ቁጥጥር ስር ሆነዋል። የሀገሪቱ መከላከያ ሰራዊት ስልጣንን እንደ አምባሻ እየቆረሰ በሚያከፋፍልበት የማዳጋስካር አሁናዊ ሁኔታም። የተመረጡ ፖለቲከኞች በስብሰባው እንዲገኙ ተደርገዋል። እጅግ ከፍተኛ ጥንቃቄ የተደረገበት የዛሬው ስብሰባ የተቃዋሚ ፖለቲካ ፓርቲ መሪዎችም፣ የሲቪክ ማህበረሰብ ተወካዮችና የሃይማኖት መሪዎች ተገኝተው በአገሪቱ ቀጣይ እጣ ፈንታ ዙሪያ ሲወስኑ ውለዋል። ተቋሙ ከጀመረበት ጊዜ ጀምሮ በሀገሪቱ ሀያ ሁለት ሰዎች የተገደሉ መሆኑን የዘገበው ቢቢሲ የተባበሩት መንግስታት ምንጮች እንደዘገቡትም የአንድ ወር ሕፃን ጭምር መገደሉን ገልጸዋል። በዚህ ዓመት ብቻ ሁለት የሀገራት መሪዎች በህዝብ አመፅ አገራቸውን ጥለው የተባረሩ ሲሆን ከዚህ በፊት የኔፓል ጠቅላይ ሚኒስትር በህዝብ አመፅ ስልጣናቸውን ካቢኔያቸውንና አገራቸውን ጥለው መሻቸው ይታወሳል። የዛሬው የማዳጋስካር ፕሬዝዳንት ሽሽትም በተመሳሳይ ካቢኔያቸውንም ጥለው ነው የሸሹትም። ሆኖም የሀገሪቱ መከላከያ ሰራዊት አዛዦችም የአንድሪ ራሊዮናን ካቢኔ አባላት በክብር እንደያዟቸውም ከአገሪቱ የወጡ መረጃዎች ያመላክታሉ የማዳጋስካርን መከላከያ ሰራዊት ድርጊት እየተመለከቱ ፖለቲካ ተንታኞች ሁለት የተለያዩ አስተያየቶችን ይሰጣሉ። በሀገሪቱ ወታደራዊ መንግስት ሊቋቋም ይችላል የሚለው አንደኛው አስተያየታቸው ሲሆን፣ በሌላ በኩል ደግሞ የህዝባዊ ሰራዊት ባህሪ ነው በማለትም ይገልጻሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት ሶስት ቀን 2018 ዓ ም የምሽት ዜናችን እየተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጋብዛለን። ጣና ቴሌቪዥን ከሀቅ ጋር